ስለ ጠላት ስትል ማረን ማለት ስለ ዲያብሎስ ስትል ማረን ነው። ስትገለብጠው ግን ምን ማለት ነው? ልክ ስለ እናተ ስለ ቅድስት ድንግል ማርያም ስትል ማረን እንደሚባለው አይደለም። ከተነሳም በኋላ ባረገ ጊዜም ፈርተዋል። በቃ ከዚህ በኋላ ምንድን ነው ምን ሆነው? እውነት ነው ያስፈራል። ለምሳሌ ያለያን ነገስታትን ፈርተ፣ እንደው ሴፉን ፈርተ፣ እሳቱን ፈርተ፣ ኢየሱስ ክርስቶስ የህያው የእግዚአብሔር ልጅ አይደለም ብለ ይህንን ስትክድ ይሄ ፍርሃት ኃጢአት ነው ቅዱስ ጴጥሮስ እኮ ክርስቶስ አጠገቡ እያለ ይፈራ ነበር ስለምኑ ስለ ኃጢአቱ ምንድን ነው የሚለው አሳዎችን ከሰጠው በኋላ ልብሱንም አውልቆ ሰውነቱን ወደ ባህር ጨመረ ወይም ደግሞ ወደ ባህር ተወርውሮ ገባ ምንም በደል ኃጢአት የሌለበትን ኢየሱስ ክርስቶስን እንደዛ አድርገው ከሰቀሉት እኛንማ እንዴት አብልጠው ይሰቅሉናል አንተ ወጣት ሳለህ ወደምትፈልግበት ትሄዳለህ፣ በሸመገልክ ጊዜ ግን ወደማትፈልገው ስፍራ ትሄዳለህ። ልክ ግን መንፈስ ቅዱስን ስትታጠቅ ግን አለው ወደማትፈልገው ሞት ትሄዳለ ማለቱ ነው። የዛን ጊዜ ግን ያች የፈራሃትን ሞት አሁን ግን ፈልጋታለሁ ብለህ እንደውም ለምነ በሮማ አደባባይ ትሰቀላለ። ሲከታተል ነበረ። እንግዲያውስ ፍርድ ከተጓደለ ህግ ከተሻረ ለነሱ ለሱ ካልተመለሱ ለኔ የማይመለሱም ብሎ ራቅ ብሎ ቆመ፣ ነው የሚለውና እሱ ራሱ ያስገርመኛል። አሁን ጨምሮ መከራ ሊያጸኑበት ነበር ቅዱስ ጴጥሮስን። አንተ የክርስቶስን ይመስላል አነጋገር፣ አለባበስ፣ ሰላም ታሰጣጥ እንዴት ነው ብለው ጠይቀውታል። ሰላም ለእናንተ ይሁን ብሎ የፈሩትን ልባቸውን አረጋግቶ ምንም ሰላም የሌላቸውን ሐዋርያትን ያው ክርስቶስን አጥተው ሰላማቸውን አጥተው ነበርና። ግን የእኛ ልዩ የሚያደርገው ምን መሰለህ በአብይ ጾም ተድላ ደስታ ላይ ነን እንደገና አካባቢ ጾምን በኋላ ደግሞ ተድላ ደስታ ላይ ነኝ። ምንም አይታወቅ። መንፈስ ቅዱስ ልኳል እና ያቺን አስር ቀን ምን ቢሰራ ቆየ ቢሉ በማኅበረ መላእክት ዘንድ እችን ወንጌል ሲያስተምራቸው ይላሉ እና በሰው ዘንድ ከትንሣኤ በኋላ እየተገኘ ምንድን ነው በረከቱ፣ ለውጡ ምንድን ነው? ከመወለድ ቀን ይልቅ የመሞት ቀን ይሻላል ይላል። በእውነት ከመወለድ ቀን ይልቅ የመሞት ቀን ይሻላል ምን ማለት ነው? እዚህ ጋር ሌላ የምናነሳው እንግዲህ ማርያም መቅደላዊት ወይም ባለሽቷ ማርያም የክርስቶስን ትንሳኤ ቀድማ እንዳየች ተነጋግረናል። በዛ ጊዜ እንግዲህ ሐዋርያቱ አልነበሩ በፍጹም ፍርሃት ውስጥ እንደነበሩ ነው የሚነግረን መጽሐፍና ሐዋርያቱ ና ለምንድን ነው የፈሩት ምንድን ነው ምክንያቱ? አው ሐዋርያት በነገራችን ላይ እንኳን ተቀብሮ አምላካቸው መድኃኒታቸው ኢየሱስ ክርስቶስ ከተነሳም በኋላ ባረገ ጊዜም ፈርተዋል። በቃ ከዚህ በኋላ ምንድን ነው ምን ሆኖ እውነት ነው ያስፈራል ክርስቶስን የመሰለ አምላካችን መድኃኒታችን ኢየሱስ ክርስቶስም ነግሯቸዋል ፍርሃት ብቻ ሳይሆንም ሀዘንም ጭምር ነበረባቸው ያው ፍርሃት ደግሞ በነገራችን ላይ ተፈጥሮ አይል ሁለት አይነት ፍርሃት አለ የመጀመሪያው ፍርሃት ሰውነትህ የሚነግርህ ነገር አለ ለምሳሌ በጨለማ የሆነ ጫካ ውስጥ ስትሄድ የሆነ ሰውነትህ የሚሰጠህ አላርም አለ ያንን መረዳት አሁን አይተህ ከሆነ ሰው በጣም በስስ ቲሸርት ወይም ስስ ቲሸርት በሰውነቱ ላይ አድርጎ በብርድ ቁጭ ሲል ሰውነቱ ያንቀጠቅጠዋል። ይሄን ግን ወዶት ፈቅዶት አይደለም፣ የሚሰጠው ሪስፖንስ ነው። ሰው እና ፍርሃትም ኢየሱስ ክርስቶስ እኮ ፈራ ተብሎ ተጽፏል። ምንድን ነው ያው የለበሰው ስጋ ወይም ደግሞ ፍጹም ሰው መሆኑን ለማጠየቅ ማለት ነው በለበሰው ስጋ እና ሐዋርያት መፍራታቸው እንግዲህ ተፈጥሯዊም ሊሆን ይችላል ነው ምን ማለት መሰለ ፍርሃት ሁለት አይነት ነው ያልኩህን ቅድም ላንሳ አንደኛው ተፈጥሯዊ ፍርሃት አለ ሁለት የሱ ፍርሃት ኃጢአት አይባልም ሰው ጨለማው ሲሄድ የሚፈራው ፍርሃት እንደዚህ ያሉ ነገሮች ኃጢአት ተብሎ ሊጠሩ አይገባም። ያው ራሱ ስጋ መልበስ የሚያረጋግጠው ይሄንን ስለሆነ ሌላው ግን ምንድነው ሃይማኖት ነው የሚያስክድ ፍርሃት ግን አለ ለምሳሌ ያለ ነገስታትን ፈርተ እንደው ሴፉን ፈርተ እሳቱን ፈርተ ኢየሱስ ክርስቶስ የህያው የእግዚአብሔር ልጅ አይደለም ብለህ ይህንን ስትክድ ይሄ ፍርሃት ኃጢአት ነው። ኃጢአት ያልሆነ ፍርሃት አለ፣ ኃጢአት የሆነ ፍርሃት አለ። እንግዲህ ሐዋርያት የፈሩት አምላካቸው መድኃኒታቸው ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ማለትም ነው፣ ያው የእነሱ የኛም የሚለውን እንድናስብ ነው ነግሯቸው ነበረ። ምን ብሎን የነገራቸው? ሙሽራው ከነሱ ጋር ሲኖር ጊዜዎቹ በተድላ በደስታ ይኖራሉ። ሙሽራው ግን ከነሱ የሚወሰድበት ጊዜ ይመጣል፣ ያን ጊዜ ያዝናሉ ይላል። ያው ይጨነቃሉ ማለቱ ነው። እና በዛን ጊዜ ግን ልክ ሐዋርያትም የፈሩት ፍራት ምንድን ነው? ምንም በደል ኃጢአት ያልተገኘበት አምላካችን መድኃኒታችን ኢየሱስ ክርስቶስን እንደዛ ካደረጉት እኛንማ እንዴት ያድርገን? ቅዱስ ጴጥሮስ እኮ ክርስቶስ አጠገቡ እያለ ይፈራ ነበር። ስለምን? ስለ ኃጢአቱ። ምንድን ነው የሚለው? አሳዎችን ከሰጡ በኋላ ልብሱንም አውልቆ ሰውነቱን ወደ ባህር ጨመረ፣ ወይም ደግሞ ወደ ባህር ተወርውሮ ገባ። እና ምንድን ያሉ ሂድልኝ ከኔ ብሎ ፈራ ይላል። ምክንያቱም ምንድ ነው በውሃ ውስጥ ያለውን አሳ ያየ አምላክ የኔን በልቤ ውስጥ ያለውን ኃጢአቴን ደሞ ቢያይብኝስ ብሎ ስለ ኃጢአቱ ፈርቷል። እና ምንም በደል ኃጢአት የሌለበትን ኢየሱስ ክርስቶስን እንደዛ አድርገው ከሰቀሉት እኛንማ እንዴት አብልጠው ይሰቅሉናል? የመጀመሪያው ሌላው ፍርሃታቸው ምንድ ነው ገና የመንፈስ ቅዱስን ኃይል አለበሱ። ቅዱስ ጴጥሮስ እኮ ፈርቶ እኮ ኢየሱስ ክርስቶስን ሶልክ ጊዜ ክዶታል፣ ገብቷል። ኢየሱስ ክርስቶስ ይሄንን ምን ብሎ ይናገራል? በዮሐንስ ወንጌል ላይ ተጽፎ እናገኛለን። አንተ ወጣት ሳለ ወደምትፈልግበት ትሄዳለ፣ በሸመገልክ ጊዜ ግን ወደማትፈልገው ስፍራ ትሄዳለ። እና ወጣት ሳለ ወደ ፈለግከው ትሄዳለ ማለት ነው ማለት ነው፣ ህይወትህን ራስህ ትመርጣታለህ። ምን ማለት መሰለሉል? ይሄ ማለት በደንብ ስለሚያስረዳን እኒው ብዬ እንግዲህ ወጣት ሳለ ወደ ፈለግከው ስፍራ ትሄዳለህ ማለት ቅዱስ ጴጥሮስ ወጣት ሳለ ማለት ገና መንፈስ ቅዱስን ሳትቀበል ወይም በመንፈስ ቅዱስ እሳትነት ከመብሰልህ በፊት ማለቱ ነው እንጂ ቅዱስ ጴጥሮስ ወጣት ነው ማለት አይደለም። ሲጠራ ራሱ ሀምሳዎቹን ያለፈ ሐዋርያ ነው። ስለዚህ ይሄ ማለት ነው ማለት ነው። መታ አንተ አለባበሳ አነጋገር ክርስቶስን ይመስላል ስትለው አይ እኔ ከእሱ ጋር አልነበርኩም ማለት። ስለዚህ ምንድን ነው? ዓለሙ ሞትን ፈልጎ ለጊዜው መኖርን ፈልጎ ሸሸማል። ወደሚፈልገው ሄደ ማለት ነው፣ ወደማይፈልገው ሞት አልሄድም። ልክ ግን መንፈስ ቅዱስን ስትታጠቅ ግን አለው ወደማትፈልገው ሞት ትሄዳለ ማለት ነው። የዛን ጊዜ ግን ያች የፈራሃትን ሞት አሁን ግን ፈልጋታለሁ ብለ እንደውም ለምነ በሮማ አደባባይ ትሰቀላለ አሁን የዛን ጊዜ ምንድን ነው ድፍረት ያገኛል ማለት ነው ያው በሀይለ መንፈስ ቅዱስ መስበክ ሲጀምሩ ፈሪዎቹ ደፋሮች ይሆናሉ እና መንፈስ ቅዱስን ገና ስላልተቀበሉ ገንዘብ ስላላደረጉ መንፈስ ቅዱስ በባለ ሀምሳ ነው እና ያ ጊዜ ገና ስለሆነ እሱ የሚላል እኮ ሄጄ አጽናኝ የሆነ መንፈስ ቅዱስን እልክላችኋለሁ ያን ጊዜ ፈሪዎቹ ደፋሮች ይሆናሉ እና ገና ስላልተቀበሉ ፈርተው በራቸውን ዘግተው ተቀምጠው ነበር ሌሎችም ደግሞ ተበትነው ነበር ወደ ኤማኦስ ሲሄዱ ነበሩ ለምንድን ነው ሲባል ፈርተው ስለነበር ነው። ክርስቶስ ላይ እንደዛ ካደረጉ ቀስ ብሎ ደግሞ ወደኛ ይመጣሉ። አዎ እረኛው ሲመታኩ መንጋዎቹ ደግሞ እረኛውን ከመታ በኋላ ተኩላ ምንድን ነው የሚያደርገው? ቀስ እያለ በጎቹን ይበላል ማለት ነው። እና ይፈራሉ፣ ይጨነቃሉ። ተፈጥሮ ያ ነው ልል ብዬ ነው እና አምላካችን መድኃኒታችን ኢየሱስ ክርስቶስ ከነሱ ተወስዶ ስለነበረ ወይም ደግሞ ሶስት ቀን ወይም ሶስት መዓልት ሶስት ሌሊት በመቃብር አድሮ ስለነበረ ማንም አጽናኝ እሱ እንኳን እያለ የአይሁድን ሽሙጥ አልቻሉም ነበር እ ሐዋርያት ለምንድን ነው በሰንበት እሸት ቀጥፎ የሚበሉት እያሉ ያስጨንቋቸው ነበር። ክርስቶስ እያለ እንደዛ ካስጨነቋቸው ክርስቶስ ሳይኖርማ ያለ እረኛማ አግኝተው እንዴት ያስጨንቋቸው ነበር? ስለዚህ ያንን ፈርተው ተደብቀው ይኖሩ ነበረ። እንዲው የሚያስገርመኝ አንዱ የቅዱስ ዮሐንስ ወንጌላዊ ራሱ ከሐሙስ ማታ እስከ አርብ ጠዋት ሲከታተል ነበረ። እንግዲህ ያውስ ፍርድ ከተጓደለ ሕግ ከተሻረ፣ ለነሱ ለሱ ካልተመለሱ ለእኔ የማይመለሱም ብሎ ራቅ ብሎ ቆመ ነው የሚለው። ና እሱ ራሱ ያስገርመኛል። ምክንያቱ ጨካኞች ናቸው እየጠየቁት ነበር እኮ። አሁን ጨምረው መከራ ሊያጸኑበት ነበር ቅዱስ ጴጥሮስን። አንተ የክርስቶስን ይመስላል፣ አነጋገር፣ አለባበስ ሰላም ታሰጣጥ እንዴት ነው ብለው ጠይቀውታል። ሁኔታቸው ስላላማረው ምናል አይ እንደው እኔ አላውቀው ብሎ ይመልስለታል። ይሄ ከምን የመነጨ መሰለ ከክደድ ስለማያውቀው ክዶት እንደዚህ አይደለም ግን፣ ከፍርሃት እዛ ጋ የነበረው ነገር ከባድ ስለነበር፣ ያው እንግዲህ እሱስ መከራውን ይችለዋል፣ ግን እኔ ደግሞ እንዴት አድርጌ ይችለዋለሁ የሚል ፍርሃት ስለነበረበት ቅዱስ ጴጥሮስ እንደዛ እና፣ በራቸውን ገጥመው ዘግተው በሀዘኑ ነው፣ በፍርሃት በጭንቆ ነው። በእውነት እንደዚያ ያለ ነገር ያሳልፉ ነበር። ከዛ በኋላ ነው ኢየሱስ ክርስቶስ መጥቶ ሰላም ለእናንተ ይሁን ብሎ የፈሩትን ልባቸውን አረጋግቶ ምንም ሰላም የሌላቸውን ሐዋርያትን ያው ክርስቶስን አጥተው ሰላማቸውን አጥተው ነበር እና ሰላም ለእናንተ ይሁን ምንም ቢሆን አልተዋችሁም ብሎ ሰላምን እንደሰጣቸው በተዘጋ ደጅ። እንዲሁም ይህንን የጠቀሰው ሆን ብሎ ነው። በተዘጋ ደጅ ገብቶ ይላል አንደኛ በተዘጋ ወይም ደግሞ ባልተፈታ እቱም ድንግልና ተጸንሶ ባልተፈታ እቱም ድንግልና ተወለደ የሚለውን ለማጠየቅ ነው። ሌላው ግን ምን ማለት ነው? በተዘጋ የሚለው በተዘጋ መቃብር መነሳቱን ለማሳየት ነው፣ ሁለተኛው። ሶስተኛው ግን ያው በተዘጋ የሚለው ምን ማለት ነው? ምን ያህል በሩን አጥብቀው ዘግተው እንደነበር የሚያሳይ ነው፣ ሐዋርያት ራሳቸው። በተዘጋ ማለት ከፍተውትማ ቢሆን ኖሮ ምን ብለው ማለት ደፋሮች ናቸው። የበር ተከፍተዋል እንዲተቀመጡት ይባል። ግን ምን ያህል እንደተጨነቁና እንደፈሩ የሚያሳየው በተዘጋ ደጅ ነው። ገብቶ ሰላም ለናንተ ይሁን ያላቸው እና ኢየሱስ ክርስቶስም አልኮነ ናቸውም። በዚህ ለምንድ ነው ሰዋዊ ናቸው ይፈራሉ። መምራቸው ተወስዶባቸዋል። እንደገና ደግሞ የደረሰበትን መከራ እያሰቡ እኛንስ ደግሞ እንዴት ያስጨንቁናል እያሉ እያሰቡ ነበር። በዚህ አልኮን ናቸው። ስለዚህ ገብቶ ሰላም ለእናንተ ይሁን ብሎ ያጡትን ሰላም እንደገና ፍርሃታቸውን አርቆ የትንሳኤውን ሰላም እንደሰበከላቸው ይህ ማሳያ ነው ማለት ነው። እንግዲህ በጣም ደስ ያሰኛል። እርግጥ የቀጣይ ሳምንት ላይ የዳግመ ትንሳኤን ስናነሳ ክርስቶስ ዳግመኛ ለሐዋርያት የተገለጠበት ዳግመ ትንሳኤ እየተባለ ነው ቤተክርስቲያን የሚነገረው እሱን እናነሷለን። ሰኞ ማክሰኞ ሮ ምንድን ናቸው እስከ ትንሳኤ እስከ ዳግመ ትንሳኤ ያለውና እሱን ደግሞ በቀጣይ እናሰማቸዋለን። አሁን ያው ትንሳኤ ላይ ስላለን ከትንሣኤ እስከ በዓለ ሀምሳ ያሉ ወቅቶች አሉ። ቤተ ክርስቲያን ተርላ ደስታ ነው የምትለው። አንደኛ ሮብና አርብ አይጾምም። ሁለተኛ መጽሐፈ ኪዳን የሚባል የሚገናኙ ነገሮች አሉ አደለ። ክርስቶስ ከተነሳ ከአርባ ቀን በኋላ አረገ፣ ከአስር ቀን በኋላ መንፈስ ቅዱስ ላከ ይባላል። እና በዓለ ሀምሳ ተርላ ደስታ የሆነበት ለምንድን ነው? ከኪዳን ጋር ምንድን ነው የሚያገናኘው? አጠቃላይ ነገሮችን እስቲ ብናነሳ በዓለ ሀምሳ ላይ ያሉትን በባለ አምሳ እንግዲህ እንዳልከው አጠቃላይ ተድላ ደስታ ነው የሚሆነው። ምክንያቱም ግን አሁን ተድላ ደስታ የሚሆነው አብይ ጾም ነው። ምን ማለት መሰለ፣ ለምሳሌ ቅዱስ ጳውሎስ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠሩ እያለ መጀመሪያ መከራውን ይናገራል። ከዛ በኋላ ደግሞ የክብር አክሊል ተዘጋጅቶልኛ አለ፣ ሩጫይንም ያለው ይላል። በህይወቱ ህይወቱ መከራ የተቀበለ ደግሞ እንደገና በትንሳኤ ደግሞ ዘላለማዊ ደስታ ለመቀበሉ ምሳሌ ነው ማለት ነው። ገብቷል እሳቤው። እና ልክ እንደዛው በአብይ ጾም ሰሞን ሰው በመከራ ነው የሚያሳልፈው። ይሰግዳል፣ ያለቅሳል፣ ያዝናል። የሚታሰበው ነገረ ስቅለቱ ነው። የእመቤታችን መከራ፣ የክርስቶስ መከራ እየታሰበ ሁሉም ያዝናል። በዚህ ሀዘን ያልተካፈለ በትንሳኤው ግን ደስታ አይካፈልም። ለዚህ ነው ሞቱን በሚመስል ሞቱ ከተባበር ትንሳኤውን በሚመስል ትንሳኤው ደግሞ እንነሳለን ወይም እንተባበራለን ተብሎ የሚነገረው። ግን መጀመሪያ ቅድሚያው ላይ መተባበር አለብን ማለት ነው። እንግዲህ የትንሳኤው ዋዜማ እንግዲህ ያው ሕማሙ አይደለም መቼም። ስለዚህ ከሕማሙ መሳተፍ አለብን ማለት ነው። ለዚህ ቤተ ክርስቲያን ልጆቿን ሰብስባ እንግዲህ ይህንን የአብይ ጾን ሰሞን እያለቀሰች እየወደቀች እየተነሳች የምትወዱት አልቅሱለት አይደል ሚለው። ስለዚህ የምንወደው ሁላችን ተሰብስበን እያዘን እያለቀስን እንግዲህ በገዳም ያሉ አባቶች ደግሞ ሌላ ነው። እንደውም ከዚህ ከፍ ያለውን ነገር እያደረጉ እንደውም ሀሙት እየጠጡ እንደገና ደግሞ በለተሰንበት ብቻ ነው እንዶም የሚቀምሱት። በጣም የሚገርም ነገር። እሱንም በለተሰንበት የሚቀምሱት ማይኑግ የሚባል በጣም አቅጥ ነው፣ በውሃ እሷን ይቀምሳል ለቁመተ ስጋ ለቁመተ ስጋ። ሁለተኛ ነገር ደግሞ ትምህርትም ስላለው ነው። በለተሰንበት ጾም ስለሌለ እንዳይሻል ሁለተኛ ደግሞ ምንድን ነው ፍጹም ሰው መሆናቸውን ለማጠየቅ በምታት ነው እንደሚያደርጉት እንዳይባል ይህን ልክ ኢየሱስ ክርስቶስ አሳውድ ስጡኝና ልብላ እንዳለ ከትንሣኤ በኋላ አንድ ጊዜ ው እንደበላ ተጽፏል እና ይሄ ምታት እንዳልሆነ ለማጠየቅ እነሱም ደግሞ ሰው ነን እኛም ይኸው እሱ አስችሎን ነው የሚለውን ለማሳየት ስለዚህ ይሄንን መከራ ላሳለፈ ሰው እውነት ነው በዓለ ሃምሳ ተድላ ደስታ ይሆንለታል ግን የእኛ ልዩ የሚያደርገው ምን መሰል በአብይ ጾምም ተድላ ደስታ ላይ ነን። እንደገና ከአብይ ጾምም በኋላ ደግሞ ተድላ ደስታ ላይ ነን። ምንም አይታወቅም። አሁን ስራ የሌለው ሰው ያው ይቅርታ አድርግልኝ፣ ስራ የሌለው ሰው ምን ፈቶ ነው የሚኖር? ሰው በእሁድና በሰኞ መካከል ያለው ልዩነት ለሱ ምንድን ነው? ምንም። ሰኞም ሲመጣ ረፍቱ ነው፣ እሁድም ሲመጣ ረፍቱ ነው። አንተ በስራ ላይ ግን ስትሆነሳ ሰኞና እሁድ ልዩነት አለው። እሁድ ሲመጣ በጣም ተጠንቀቀ ነው ረፍት ክነሽ ደስ ትሰኛለ፣ ሌላ ቀኑን ስለምትሰራ። ማለት ልክ እንደዛ ነው ማለት ነው። አሁን በአብይ ጾም ሳምንት መከራ እንደገና ጾም ስግደት ያሳለፈ ሰው በእለተ ደግሞ ይሄ በዚህ በኛ በምንለው በባህላ አምሳ ደግሞ ተድላ ደስታን ያደርጋል ማለት ነው። አንደኛው እሱ ነው። ሌላው ምንድነው ነው የአብይ ጾም ካለፈ በኋላ የምናገኛቸው ይሄ የትንሳኤው ሳምንታት ባህላ አምሳ ልክ በመንግስተ ሰማያት የምንኖረው ኑሮ ነው የሚያሳየው። እንግዲህ በዛ ወደቅ መነሳት የለም። በዛ ያለው ተድላ ደስታ ነው። እንኳን በዛ ይቅርና፣ ቁርባንን በቆረብን እለት እኮ ስግደት አንስግድ ለምን ነው ያቺ እለት የመንግስተ ሰማያትን ኑሮ የምንኖርበትን እለት ትመስላለች ብለን፣ አስበን ያው ስጋው ደሙ ማለት ራሱ ኢየሱስ ክርስቶስ ስጋና ደም ስለሆነ ክርስቶስ ራሱ መንግስተ ሰማያት ስለሆነ ሩቅ መንገድ ማን ሄዶ ማን ሰግዶ ማን አለቀሰው? ለምንድን ነው በመንግስተ ሰማያት ለቅሶ መሄድ መሰደድ የለበትም፣ መውደቅ መነሳት የለበትም ብለን በባለ ሀምሳም እንደዚህ ነው። ቤተክርስቲያን ጾሙ እንዳለች ደግሞ ወይም ደግሞ እዘኑ እንዳለች ደግሞ ደስታውን የምትነግርበት ቀን ደግሞ አላት። ፋሲክ ማለት ህማም እንዳላት ሁሉ ፋሲካ አላት፣ ትንሣኤ አላት ሙ ለተካፈለ ሰው ደግሞ እንደገና ምን ይደረግለታል? ተድላ ደስታ ይደላል እንጂ ቤተክርስቲያን ጾምን ትታ ንቃ እንደዚህ ያለ አይደለም። ያችን እለት ዘላለማዊትን ደስታ የምትሰበክበት እለት ስለሆነ እቺ ባህለ አምሳ በመንግስተ ሰማያት የምኖረው ኑሮ ትመስላለች የሚለውን በማሰብ በዛን ወቅት ማዘን እንደዚህ አርብና አሮብን እንኳን ጭምር። ምክንያቱም በዛ እንደዚህ ያሉ ነገሮች በመንግስተ ሰማያት የሉም። ሁል ጊዜ ምግብ አለ። የሚታኘክ ምግብ አይደለም፣ ምስጋና ምግብ ነው። ሰዎች የመላእክትን እንጀራ ተመገቡ የሚለውን እየተመገብ እኖራል። ሁልጊዜ ግዜ ብርሃን አለ። ብርሃኑ የሚፈራረቅ አይደለም፣ ኢየሱስ ክርስቶስ ያበራልናል። ሁል ጊዜ እሁድ አለች። እሁድ ሰኞን አልፋ ማክሰኞን አልፋ የምትመጣ እሁድ አይደለም። አንድ ቀን አለች፣ ያቺም እለተ እሁድ ናት። አንድ ጌታ አለ ኢየሱስ ክርስቶስ ነው። አንድ መብል መጠጣለ ኢየሱስ ክርስቶስን እየበላን እየጠጣን እንኖራለን። ራሱ ማሃዛ መለኮቱን እያሸተት ምስጋናውን ስብሃቱን እየተመገብን እንኖራለን። እንዳልኩ አንድ ብርሃን አለ፣ አንድ መንግስት አለች መንግስተ ሰማያት የምትባል እና አንድ ምስጋና አለ። እንግዲህ አንድ ምስጋና አለ ማለት ቅዱስ ቅዱስ ቅዱስ እግዚአብሔር እያልን እያመሰገንን የምንኖርበት አንድ ህብረት አለ። ያው ቤተ ክርስቲያን እንዲህ እያደረግን ነው። ስለዚህ ባህላ ምሳ ራሱ የመንግሥተ ሰማያት ኑሮ ምሳሌ ስለሆነች በዛን ጊዜ ተድላ ደስታ ያስፈልጋል እና የዛን ጊዜ ግን ካህናትን መቀበል አለብን። በመስቀሉ ሰላም አደረገ እያለን አባቶቻችን በመስቀል ቤታችንን እንትን እየባረኩ አባቶችን በባለ ምሳ ቤት ጠርቶ ቤትን ማስባረክ የሚገባ ነው። ኢየሱስ ክርስቶስ ሰላም ለእናንተ ይሁን እንዳለ አባቶቻችንም ደግሞ በመስቀል ሰላም ለእናንተ ይሁን እያሉ ቤታችንን ትዳራችንን ኑሯችንን ስራችንን የሚባርኩበት ወቅት ስለሆነ ይህንን ይሄ ማለት ግን የግድ በጋርደን እንደዚህ ማለት አይደለም። ቀዝቃዛዋ እንኳን አዘጋጅተን አባቶቻችንን ጠርተን ከመስቀሉ በረከት የምናገኝበት ወቅት ስለሆነ ይሄንን ማሰብ ይገባል። ሌላው ምናልባት መጻፈ ኪዳን ያልከው ጉዳይ ይነሳል ከዚህ ጋር። ይሄ ማለት ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ አርባ ቀን በምድር ላይ ቆይቷል። ይሄ ማለት ማለት ነው መጽሐፈ ኪዳንን ሲያስተምር ነው የቆየው በነገራችን ላይ ወንጌል የተሰበከው ሶስት ቦታ ነው ይላሉ አባቶቻችን። ሶስት ቦታ ወንጌል ተሰብኳል። የመጀመሪያው በምድር ላይ ነው የተሰበከው። በምድር ላይ ነው የተሰበከው ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ሰላሳ ሶስት አመት ከሶስት ወር ሲኖር ሶስት አመቱ ከሰላሳ አመቱ ጀምሮ ሶስት አመት ከሶስት ወር ወንጌልን በምድር ሌላኛው በሲኦል ነው በሲዮል ማለትን ማለት ነው። ተንሱ ለጸሎት ብሎ አባታችን አዳም ሙታንን በሙሉ አስነስቶ በሲዮል እንግዲህ ይሄንን ጸሎት ይሄንን ልመና ሲያቀርብ ክርስቶስ ደግሞ ምን ብሏል? ሰላም ለእናንተ ይሁን ይያላው ሰላም ለኩልክሙ ለሁላችሁ ሰላም ይሁን ብሎ እጁን እንደ ጥምቀት አድርጎላቸው ወንጌልን በዛ አስተምሯል ማለት ነው። ሌላው ደግሞ አስር ቀን በማይበረ መላእክት ማለት ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በአስረኛው ቀን አይደለም ከሞተ ምንድን ነው የሚባለው በዓለ ሀምሳ ብለን ነው አይደል? ምን ጠራው አርባ ቀን እዚህ ቆይቷል። ካረገ ደግሞ በአስረኛው ቀን መንፈስ ቅዱስ ልኳል። እና ያችን አስር ቀን ምን ቢሰራ ቆየ ቢሉ በማህበረ መላእክት ዘንድ እችን ወንጌል ሲያስተምራቸው ይላሉ። ስለዚህ በምድር የተሰበከች ወንጌል በሰማይ የተሰበከች ወንጌል ነች እና መጻፈ ኪዳን የሚባለውንም ስርዓት የስርዓት መጽሐፍ ነው ለምሳሌ ኢየሱስ ክርስቶስ ያስተማረው ትምህርት አለ። ምን ብሎ ነው ያስተማረው? ስጋዬን ብሉ፣ ደሜን ጠጡ ብሎ አስተምሯቸዋል። እንዴ ስጋህን ብንበላ በላ ደምህን ብንጠጣ ግን እንዴት አድርገን ነው ስጋው ደምህን የምናዘጋጀው? ቢ ደግሞ ሚስጥሩን ያስተማራቸው፣ ስርአቱን ያስተማራቸው ደግሞ በመጽሐፈ ኪዳን። አሁን መጽሐፈ ኪዳን ስትል ትምህርተ ኅቡዓት አለው የመሳሰሉት ብዙ ናቸው ክፍሎቹ እነዚህም በሙሉ ያስተማረው አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት እሱ ነው ማለት ነው። ይህንን ሲያደርግ ቆይቷል አርባ ቀኑን። ከዛ በኋላ አስር ቀኑን ደግሞ ምን አድርጎ ቆየ ቢባል በማይበረ መላእክት ዘንድ እችን ወንጌል ሲያስተምር። ስለዚህ እኛ የተቀበልናት ወንጌል ቅዱሳን መላእክት የሰሟት ወንጌል ነች ማለት ነው። ስለዚህ ከዛ ማህበር የተለየ አይደለም የእኛ ወንጌል ብላ ቅድስት ቤተክርስቲያን ስርዓት ሰርታ ይህንን በዚህ መልኩ ታስተምረዋለች ማለት ነው። በጣም ደስ ያሰኛል። እንግዲህ ሁን የክርስቶስን ተንሳእ እሙታን የምንለውም እቺን አምሳ ቀን ሙሉ የምንለዋወጣት ሰላምታ ናት። የመጨረሻችንን ጥያቄ እናድርግ። እንግዲህ ያው ትንሳኤው፣ የትንሳኤ ብርሃን ለሁላችንም ለሰው ልጆች ነው እና በሰው ዘንድ ከትንሳኤ በኋላ እየተገኘ ምንድን ነው በረከቱ? ለውጡ ምንድን ነው? ይሄን አድርገን እንጠቅልለው እስቲ ብዙ ነው ያገኘ፣ ነው በረከቱ። ይሄ ብለን የምንዘረዝረው አይደለም። አጠቃላይ ተድላ ደስታ የተገኘው ከትንሳኤ በኋላ ነው። አጠቃላይ ህይወት የተገኘው ከትንሳኤ በኋላ ነው። ለምሳሌ አንድ ነገር ላንሳለን። አሁን አባታችን አብርሃም አለ። አባታችን አብርሃም ጻድቅ ነው። ለምሳሌ ኢየሱስ ክርስቶስን አንተ ከአባታችን ከአብርሃም ትበልጣለህ አንተ ከአባታችን ከሙሴ ትበልጣለህ ይሉታል። አርባ ዓመት እንኳን ያልሞላ። እንግዲህ ለእነሱ አንድ ጥያቄ ነው የምንጠይቃቸው። እንግዲህ አባታችሁ አብርሃም ከሙታን መካከል ተነስቶ ትንሳኤውን ሰብኮላችኋል ብለን እንጠይቃለን። ስለዚህ ኢየሱስ ክርስቶስ የትንሳያችን በኩር ሆኖ የተነሳበት ነው። ዛሬ እኮ ደረታችንን ነፍተን እንነሳለን ብለን የምንናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ የእኛን ትንሣኤ ስለተነሳልን ነው። ስለዚህ ከትንሣኤ በኋላ ሞት ተሸንፏል ብለን እንናገራለን። ትልቁ ትልቁ በአዳም ላይ የተጫነው መርገም ሞት የተነሳልን በዕለተ ትንሣኤ ነው። ጠቢቡ ሰለሙን በመጽሐፈ መክብብ ምዕራፍ ሰባት ላይ ነው እንዲህ ብሎ ይናገራል ከመወለድ ቀን ይልቅ የመሞት ቀን ይሻላል ይላል። በእውነት ከመወለድ ቀን ይልቅ የመሞት ቀን ይሻላል። ምን ማለት ነው? አንተ ስትወለድ ለመከራ ተጽፈ ትወለዳለህ፣ ስትሞት ግን ለትንሣኤ ትጸነሳለህ ማለቱ እና መቃብርን አዲስ ያደረገው ትንሣኤውን ሰብኮልን ነው። መቃብር እኮ ምንም አዲስ አልነበረም። መቃብር ይውጣል፣ ያበሰብሳል፣ ያተላል፣ ምንም ግብር አልነበረው። ይህንን ግብር ያጠፋው መቃብርን አዲስ ያደረገው አይዟችሁ፣ ከዚህ በኋላ ልትፈርሱ ልትበሰብሱ አይደለም ልትጸነሱ ነው ወደ መቃብር የምትወርዱ ሰው ሲሞት በመቃብር ይጨመራል። ያን ጊዜ ተጸነሰ ማለት ነው። ስለዚህ የሰው ልጅ ስጋ ልደቱ ሁለት ነው ማለት ነው። የመጀመሪያው ከአባት ከእናቱ ልብ በል ስጋ ልደት ነው ያልኩት። ሁለተኛው ልደቱ ደግሞ ከመሬት ነው የሚነሳው ያንን ስጋውን እንደገና እንዳይበሰብስ ሆኖ ይነሳል ማለት ነው በአዲስ ሰውነት። አዲሱን ክርስቶስን ልበሱት አይደል የተባልነው? አዎ። ስለዚህ እሱን መስለን እንነሳለን ማለት ነው። ከዛ በኋላ ሞት አያገኘንም ከትንሳኤ በኋላ የምነሳት መነሳት ከዛ በኋላ ሞት የሌለባት ትንሳኤ ነች። ወይም ደግሞ ሕይወት ነው የሚሰጠን ማለት ነው። ይህንን ምሳሌ በማድረግ አባቶቻችን ልዩ ነው ብለው ይህንን የትንሳኤ ወቅትን ይናገራሉ። እና በትንሳኤው ብዙ ነገር ነው እውነት ያገኘ ነው። ሌላው ሰላማችን የተመለሰበት ምክንያቱም ሰላም ያለው በመንግስት እግዚአብሔር ነው። መቼም ያንን መንግስት እግዚአብሔር የምናገኘው ከትንሳኤ ከተነሳም በኋላ ነው። ስለዚህ ይሄ የተሰበከበት ጊዜ ነው። ሌሎች ደጋግ ነገሮች ለምሳሌ ከትንሳኤ በኋላ ነጭ ለብሰን ብለን እንናገራለን በኩራት። ቅዱስ ጳውሎስ ይህንን ይፎክርበታል። ምን ማለት ነው? ለምሳሌ ሰይጣን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው የሆኑ ለምንድን ነው ብለን እንደ ትንሽ ማብራሪያ ሰጥተን ይሄንን በደንብ ያስረድልናል ብዬ ነው። ሰው የሆነው ለምንድን ነው ኢየሱስ ክርስቶስ? ብዙዎቻችን ለሁለት ነገር እንላለን። በእርግጥ ቤተክርስቲያን የምታስተምረው ጥቅልል አድርጋ ብዙ ጥቅም ቢኖረው በጅምላ አስራ ግን የምታስተምረው ለሁለት ነገር ነው የምትለው። ምን ማለት ነው? ለሁለት ነገር ማለት አንደኛ ሊያድነን ለቤዛነት ማለት ሁለት ሰው የሆነው ማለት ነው። ሁለተኛው ደግሞ ለአርአያነት አርአያ ሊሆንን ጾሞ ጹሙ ሊለን ትትና ትውታን ሁሉ ሊለን የመሳሰሉ ጉዳዮችን። ሶስተኛ ግን አድርገው ሊቃውንቶ የሚጨምሩት አለ። ምን ማለት ነው? ይህ በመዝሙረ ዳዊት መዝሙር ስምንት ላይ የሚገኘው እማፈደቂ ቆጻላት ብለን እናመሰግናለን መሰግናለን፣ አይደል እና በእንተ ጸላይ ወለገፋ የሚባላል ስለ ጠላት ስትል ይቅር በለን ማረን። አሁን ይሄ ማለት ማለት መሰለ፣ ስለ ጠላት ስትል ማረን ማለት ስለ ዳብሎ ስትል ማረን ነው። ስትገለብጠው ግን ምን ማለት ነው? ልክ ስለ እናተ ስለ ቅድስት ድንግል ማርያም ስትል ማረን እንደሚባለው አይደለም። ወይም ደግሞ ስለ ቅዱስ ሚካኤል ስትል ማረን እንደምንለው አይደለም። ምን ማለት ስለ ጠላት መሳለቅ ስትል ማረን ማለት ነው። እንዴት መሰለ ይሄ ለምሳሌ ሰይጣን ቀረበና፣ ወደ አዳምና ወደ ይዋን አንድ ላይ ልንገር ብዬ ነው፣ ይህንን ዕፀ በለስ እኮ ብትበሉ አምላክ ትሆናላችሁ። መጀመሪያ መረጃ ሰብስቧል። የሰው ልጅ ምን ይመስላል መልኩ ብሎ እኮ ጠይቋል። በብርሃን የተሞላ ነው፣ ትዉት ነው፣ ረደን ብንለው አርዶ የሚበላ አይደለም፣ ቸር ነው፣ ጠባቂያችን ነው እያሉ ነግረውታል። እና ጠቢብ ነው ተብሎ፣ ምክንያቱም በሰይጣን ቦታ አይደል የገባው ማለት በሴጣን ሲስት ያንን ነገር ለመሙላት ነው የሰው ልጅ የተፈጠረው እና ቂም ይዞበታል ማለት ነው። እንዴት በእኔ ቦታ እሱ ይገባል የሚል ስለዚህ፣ እሱን ማሰናከል ነው የመጀመሪያ በቃ ጉዳዩ ማለት ነው። ሰይጣን እና ቀረበና የሌለውን ነገር ጠቅሶ ፈተነው ይላል። ሔዋንን፣ የሌለውን ነገር ነው የሌላትን ነገር ያልተሰጣትን ነገር እንዴት አታገኝም ብሎ ነው ያማለላት። የሌላት ነገር ምንድን ነው? አምላክነት ነው። ይህንን ዕፀ በለስ ብትበሉ ግን አምላክ ትሆናላችሁ አላት። በዚህ ጊዜ ተታለለች እና ሰይጣን ምን ብሎ ፎክሯል? ካሳታችሁ በኋላ እናሳጥረውና እኔ ጠቢብ ነው ብዬ ያሰብኩት የሰው ልጅ ለካ ገና አንድ እጽ ትበላለ ሲባል አምኖ የሚቀበል ጅላጅል ቢጤ ነው። አየው እንዴት እንደፎከረበት ማለት ነው። እኔ ከኔ የላቀ ጠቢብ መስሎኝ ነበር፣ ለካ ሞኝ ነው። አይ እኔ ጠቢብ መስሎኝ ነበር፣ እንደ ትልቅ ፈተና የቀረብኩኝ እንጂ በትንሹ የሚወድቅ ነበረ። በዚች በአንዲት እጽ በለስ እንደው ይሄንን ልጅነቱን ያጣል ብሎ ተሳለቀበት ይላል። ከዛስ በኋላ ኢየሱስ ክርስቶስ የተሳለቀበትን መሳለቅ አማናዊ እውነት አድርጎ አሳየው ማለት ነው። ገብተዋል እቺ ነጸበለስ ቢበላ ሰው ይሆናል ብዬ ሳሳስተው አይ ሞኝነቱ! አምላክ ሆናለሁ እኔም አልሆንኩም። የዛን ጊዜ አይ ዘመን ጦ ላይ ትሆኜ ብሎ ይሳለቅበት ነበር። ተሳለክበት እንግዳውስ የሰው ልጅን አንተ እንደጠረጠርከው አምላክ አድርግ ያሳያለሁ ብሎ የሰው ልጅን አምላክ አድርጎ ያሳየው ማለት ነው። ስለዚህ ስለ ጠላት መሳለቅ ስትል፣ በዚህ ጊዜ እንደዛ የተሳለቀበትን የሰው ልጅ ላይ የተሳለቀው እንዲያብሎስን አሁን ደግሞ መልሶ የሰው ልጅ ይሳለቅበታል ማለት ነው። ማን ነው ይሄም? ቅዱስ ጳውሎስ ነው። ሞት ወይ ሞግያ ወዴት አለ? ድል መንሳትስ ወዴት አለ? እያለ መቃብር ላይ ቆሞ ተሳለቀበት ማለት ነው። ስለዚህ ይሄን ያገኘ ነው። በምንድን ነው? በትንሳኤ ነው ማለት ነው። አየው የማንገዳደረውን ቀና ብለን የማናየውን ሞትን የጠፋልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሞትና ትንሳኤ ነው ማለት ነው። ስለዚህ ሞት ወይ ሞጋ ወዴት አለ? ድል መንሳትስ ወዴት አለ? እንዴ ውጣችኋለሁ ትለን አልነበር ወይ? ይዛችኋለሁ ትለን አልነበር ወይ? ለምንድን ነው ያለ ያስከን ታዲያ ቢባል የሚይዘው ሞት እንዳይስ ተደርጎ በአምላካችን በመድኃኒታችን በኢየሱስ ክርስቶስ በትንሣኤው ስለተሻረ ቅድስት ቤተ ክርስቲያን ይህንን እጅግ እንደ እንቁ አድርጋ እንደ እንቁ አድርጋ እንደ ወርቅ አድርጋ አመስጥራ የምታስተምረው ትምህርት መሆኑን በዚህ አጋጣሚ ለመመናን መግለጽ እንወዳለን ማለት ነው። እንግዲህ እጅግ ደስ ያሰኛል። በያልቅ ደስ ባለን ግን ደግሞ በቀጣይ ሳምንት ደግሞ ጨመር አድርገን ምክንያቱም የትንሣኤው ጊዜ የሚነገርበት ስለሆነ ሰፊ ጊዜያት አሉን። በስፋት እሱን የምናነሳ ነው የሚሆነው እንግዲህ የዛሬ መረጃችን ይህን ይመስላል። በድጋሚ ሁላችሁንም እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳቸው። በሌሎች መረጃዎች የምንመጣ ነው የሆነ። ተሰነባበትን ሰናይ ቆይታ ይሆንላቸው።